ምንም ተሸክሞ የቤቱ ህፃና ተሸክሞ ውጤቱን ሲያስገኝ የኢትዮጵያ ሕዝብ የኢትዮጵያን ባንድራ ከፍ ሲያደርግ ኢትዮጵያችን የኢትዮጵያ መንግስትም ይደሰታል። ግን አትሌቶቹ ምን አይነት ችግር እንደደረሰባቸው ማንም አያክላቸው። ስምም የሚያሉ አትሌቱ ብቻ ነው። ስለዚህ እኔ ሚዲያም ብቻ ሳይም የኢትዮጵያ በኢትዮጵያ መንግስት ከአትሌቱ ጎን የሆነው አትሌቱ ሲሰራ አስፋልት ላይ ሲኖስራ አስፋልት እየተጋገጠ ፀሐይና ብርድ ጭቃና አቧራ እየተፈራረገበት እና እባካችሁ፣ አድሜቱ ይጠበቅ። ወንዶችም አሉ ግን ሞር የሴቶች ይሉታል። በጣም ጫና አለባቸው። ስለዚህ አዳራ ነው የሚለው ሌላ የአዲስ አበባ ፖሊስ የገለቴ ቡርቃ የቀድሞ ባለቤት እኔ ጋር የለም አለ። ሰላም ጤና ይስጥልን። የጎጅዬ ቤተሰቦች እንደምናላችሁ። ይህ በዚህ ሰሞን የሰኘው ፕሮግራማችን ነው። በዛሬው በሰሞን ፕሮግራማችን በገለቴ ቡርቃ እና በባለቤቷ ዙሪያ የተለያዩ መረጃዎች እየወጡ ይገኛሉ። ከነዛ መረጃዎች መሀል ዋና ዋናዎቹን ወደ እናንተ እናቀርባለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አትሌት ገለቴ ቡርቃ የኢትዮጵያ ሕዝብና መንግስት ይፍረደኝ ተዘርፊያለሁ በሚል በሚዲያ የከሰሰችው የቀድሞ ባለቤቷ ታደለ ገብረመድህን አዲስ አበባ ውስጥ ከነ መኪናውና ከያዘው ሽጉጥ ጋር ሊያመልጥ ሲል በዚህ መልኩ ተይዟል በማለት ከወገብ በላይ ራቁት የሆነ ፎቶግራፉ እጁ ወደ ኋላ የታሰረበት እንዲሁም ደግሞ ትንሽዬ ሽጉጥ አብሮ መያዙን እና በቁጥጥር ስር መዋሉን የሚገልጹ መረጃዎች ከትላንትና ምሽት ጀምሮ ሲሰራጩ ቆይተዋል። የተለያዩ የህብረተሰብ ክፍሎችም መረጃውን በመቀባበል እያዳረሱት እንደሚገኙ ተመልክተናል። በሁለቱ ወገንም ተከፍሎ የባለቤቷና የገለቴ ቡርቃ ወገኖች በመሆን እንዲሁም አድናቂዎች፣ ተመልካቾች የተለያየ ሀሳብና አስተያየት በመስጠት ለባለቤቷ የሚወግኑም አሉ፣ ለእሷም የሚወግኑ አሉ። እነዚህን የተቃራኒ ቡድን ሁለት ሀሳቦችን ወደ እናንተ ከማቅረባችን በፊት ፖሊስ ለቲግቫ ኢትዮጵያ የሰጠውን ምላሽ በቅድሚያ እናቀርብላችኋለን። የአዲስ አበባ ፖሊስ የገለቴ ቡርቃ የቀድሞ ባለቤት እኔ ጋር የለም አለ። የገለቴ ቡርቃ የቅድሞ ባለቤት በፖሊስ ቁጥጥር ስር አይደለም ሲል የአዲስ አበባ ፖሊስ አስታወቀ። ከትላንት ምሽት ጀምሮ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረ መድኅን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚሉ መረጃዎች በማህበራዊ ሚዲያ በሰፊው ተሰራጭቷል። የአትሌት ገለቴ ቡርቃ ባለቤት በፖሊስ ቁጥጥር ስር ውሏል መባሉ እውነት ነው? ሲል ቲክቫ የአዲስ አበባ ፖሊስ ኮሚሽንን ጠይቋል። የኮሚሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ እንዲህ ሲሉ መልሰዋል። ብዙ ሰው ያወራል፣ የለም እኮ ፖሊስ ጋር የለም፣ እኛ ጋር የለም የሚል አጭር ምላሽ ሰጥተዋል። ግለሰቡ እንዳልተያዘና የሐሰት መረጃ እንደሆነ የገለጹት ኮማንደር ማርቆስ አልተያዘም፣ በፖሊስ ቁጥጥር ስር አይደለም ሲሉ ደጋግመው ተናግረዋል። መረጃው የቲግቫ ኢትዮጵያ ነው። ታዲያ በፖሊስ ቁጥጥር ስር ካልዋለ ማምሻውን በትላንትና ዕለት ሲዟዟር የነበረው ከወገብ በላይ እርቃን የሆነ ፎቶግራፉ፣ እጁ ወደ ኋላ የታሰረበት፣ ያ ተገኘ የተባለው መሳሪያስ ኬት መጣ፣ መቼ ተነሳው፣ ለምን የሚሉ የብዙ ተመልካቾች አስተያየት ነው፣ ጥያቄም ነው። ወደፊት እውነታው ሊገለጽ ይችላል። ይህ መረጃ ሲገኝም ወደ እናንተ እናቀርብላችኋለን። አሁን ግን በመግቢያ ላይ እንደተናገርኩት የገለቴ ቡርጋንና የባለቤቷን ሀሳብ በመያዝ በሁለት ለተከፈለው ቡድን የሰጠውን ሀሳብና አስተያየት እንዲሁም መረጃዎች ወደ እናንተ እናደርሳለን። በዚህ አጋጣሚ በትናንትና ዕለት የኢትዮጵያ አትሌቲክስ ፌዴሬሽን ተሰብስቦ መግለጫ ሰጥቶ ነበረ። የመግለጫውን አንዳንድ ሀሳቦችም ወደ እናንተ እናደርሳለን። በተለይ አትሌት መሰረት ደፋር ስለ ገለቴ ቡርቃ እየተናገረችውን ንግግር የተወሰኑ ክፍሎች በጥሩ አልተመለከቱላትም። እንዴት ልጅ አለመውለድን ከራሷ ጋር እያነጻጸረች በአደባባይ እንዴት እናገራለች? ይህ ራሱ እኮ የእሷን አይምሮ ይጎደዋል የሚሉ አካላቶች አሉ። ሌሎች ደግሞ አይ እንደዚህ ለማለት ፈልጋ ነው እንጂ በጥሩ እንተርጉምላት በማለትም ሀሳብ አስተያየቶቻቸውን እየሰጡ አሉ። አትሌት መሰረት ደፋር ምን አለች? ከዚህ ልጀምርላችሁ። ሕግ ለዚች ሀገር ባለውለታ ውለታ ትክክለኛውን ፍትህ እንዲሰጣት እጠይቃለሁ ብላለች በመደጋገም። በመቀጠልም እድሜዋን ሁሉ የጨረሰችው በትሬኒንግ እንዲሁም ደግሞ የተለያዩ ውድድሮችን በማድረግ የሀገሯን ባንዲራ በተለያዩ ጊዜያቶች በማውለብለብ በማሸነፍ ነው። ልጅ እንኳን አልወለደችም። የራሷን ቤተሰብ በደንብ አላፈራችም እኔ ለምሳሌ ሶስት ልጅ አለኝ ሩጫውን ገታ አድርጌ ቤተሰብ መስርቻለሁ እሷ ግን ይህንን ነገር አላደረገችም ደጋግሜ መክሪያት አለሁ በቃ አሁን ልጁ ለጂ ቤት አረፍ በይ ወዲያው አይወለድም ስለዚህ ትንሽ አረፍ ብለሽ የራስሽን ህይወት ተመልከች ብዬ ብዙ ጊዜ መክሪያት አለሁ ነገር ግን እሷ ወደ ሩጫውና ወደ ትሬንጉ አደላች በማለት ተናግራለች። በመቀጠልም የኦሎምፒክ ሻምፒዮኗ አትሌት መሰረት ደፋር አትሌት ገለቴ ቡርቃ ከመጀመሪያው አንስቶ ያጋጠማትን ችግር ቀላል እንዳልሆነ ገልጻለች። ለሀገሯ ትልቅ ዋጋ የከፈለችው ገለቴ በሀያ አስር አመተ ምህረት ጀምሮ ፍርድ ቤት በመንከራተት ላይ እንደምትገኝ የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት የሆነችው አትሌት መሰረት ደፋር በቅርበት እንደምታውቃት ሁሉ ተናግራለች መስረት፣ ደፋር አክላም ህግ ለዚች ሀገር ባለውለታ ትክክለኛው ፍትህ እንዲሰጣት ጠይቃለሁ ብላለች። በተጨማሪም መንግስት ለጉዳዩ ትኩረት እንዲሰጠው የኦሎምፒክ ሻምፒዮኗ አትሌት መስረት ደፋር ጥያቄ ያቀረበች ሲሆን፣ በተለይ በተለይ ክብርት አዳነች አበቤ ይህንን ጉዳይ መርምራ የዚችን የአትሌት ጉዳይ ዳር እንዲደርስና ፍትህ እንዲገኝላት ተማጽናለች። እንግዲህ ይህንን ከተናገረች በኋላ መግለጫው ከተላለፈ በኋላ ነው እንግዲህ ብዙ ሰዎች እንዲህ ማለት አልነበረባትም በማለት ሀሳብ አስተያየቶቻቸውን የሰጡት። ምን አሉ? አትሌት መስረት ደፋር ትላንትና በጋዜጣዊ መግለጫው ላይ ስለ አትሌት ገለቴ ቡርቃ እድሜና እስካሁን ልጅ አለመውለድ በተለይ ከራሷ ጋር አነጻጽፋ እየተናገረችው በቦታው መናገር የሌለባት ንግግር ነው ተገቢም አይደለም። መሰረት ስህተት ሰርታለች፣ ሲሉ ሌሎች ደግሞ በቅንነት እንመልከተው አትሌት መሰረት ደፋር ለማለት እየፈለገችው ገለቴ ለሩጫው ሙሉ ጊዜዋን መስጠቷን የከፈለችውን መስዋዕትነት ለማብራራት የተጠቀመችበት ምሳሌ ነው፣ በቅንነት እንመልከትላት፣ ሲሉ ሀሳብ አስተያየቶቻቸውን ሰጥተዋል። ውድ አድማጭ ተመልካቾቻችን እናንተስ ምን ትላላችሁ በዚህ ዙሪያ? በሌላ በኩል ደግሞ የአትሌቷ ባለቤት ወገን ነኝ፣ ዘመድ ነኝ፣ ቤተሰብ ነኝ፣ በቅርብ አውቀዋለሁ የሚሉም እንዲሁ ሀሳብ አስቴቶቻቸው እየሰጡ ይገኛሉ። ለምሳሌ በአትሌት ገለቴ ቡርቃና በባለቤቷ ታደሰ ገብረ መድኅን ጉዳይ የማውቀው አለ። የተሸጠ መኪናም ሆነ ቤት የለም። እኔ ራሴ ብዙ ጊዜ ላስታረቃቸው ሞክር ያለሁኝ እሷ ኃይለኛ ናት። እሱ ምንም የሚያውቀው ነገር የለም በማለት ረጅም የሆኑ ንግግሮችን በፌስቡክ ገጹ ላይ አጋርቷል። እንዲሁም ሌሎች የእሱን ሁኔታ የሚናገሩ እሱ እንዲ ነው፣ እሱ እንዲህ አያደርግም፣ እሷ ኃይለኛ ናት፣ እንዴት እንደዚህ በአደባባይ እንዲህ ይያዛል? ህግ የለም ወይ ፍርድ የለም ወይ በማለት ብዙ ሀሳቦችም ተነስተዋል። ለምሳሌ ጋዜጠኛ ቴድሮስ ካሳ በትላንትናው እለት እንግዲህ ከሌሎች ማህበራዊ ሚዲያዎች ጋር ረዘም ያለ ቆይታ በማድረግ ስለ አትሌቷም እንዲሁም ደግሞ ስለ ባለቤቷ እጅግ በጣም ረጅም የሆኑ እውነት ናቸው የሚላቸውን ማብራሪያዎች ሲናገር ቆይቷል። እንዲሁም ደግሞ በፌስቡክ ገጹ ላይ እሱ ተያዘ ተብሎ የተለያዩ ፎቶግራፎቹ እየተበተኑ በተለይ ከወገብ በላይ ራቁቱን ሆኖ እጁ ወደ ኋላ ታስሮ ያለበትን ፎቶግራፍ እና ሽጉጦቹ ከታዩ በኋላ ደግሞ በፌስቡክ ገጹ ላይ ይህንን አስፍሯል። ህግ አስከባሪንን በሚሉ አካላት አፍረናል። የሀገራችን ተጠርጣሪዎች አያያዝ ምን ደረጃ ላይ እንደደረሰ የሚያሳይ ነው። የሰብአዊ መብት ተቋማት እንዴት ናችሁ? ወዴት ናችሁ? ከህግ ከሞራል ከሃይማኖት አስተምሮ አንጻር ይህ አይነቱ አዋራጅ አያያዝ ትክክል አይደለም። ከፍርድ በፊት የወንጀል ተጠርጣሪ ዜጎች ንጹሕ ሆኖ የመታየት መብታቸውን እናክብር። ይህ ሰው ምን ወንጀል ፈጽሞ ነው ይህ ሰው ምን ወንጀል ፈጽሞ ነው እንዲህ የደቦ ፍርድ የተሰጠበት እርቃኑን ተደብድቦ የተፖሰተው? ንብረቴን ሸጠብኝ ላለችው ከሆነ የትዳር የንብረት ጉዳይ ሲጀምር የፍትሃ ብሔር ጉዳይ እንጂ ወንጀል አይደለም። እሱን ቢሆን እንኳን ፍርድ ቤት ለአመታት አሽቶ በሰበር ሰሚ ፍርድ የሰጠበት ጉዳይ ነው። በፍርድ ቤት ጉዳይን የጨረሰ ሰውስ ምንን ሽሽት ነው ሊያመልጥ ሲል የሚያዘው? የብደቦ ፍርድን ከሆነ ያስማማል። በሚዲያ ቀርቦ የራሱን ሀቅ ለማውራት ከመሞከሩ በፊት ደብድቦና አዋርዶ ማሰር ማፈን ለምን አስፈለገ? በፍርድ ቤት ያልተሳካ ጉዳይ በሚዲያና ለጠቅላይ ሚኒስትሩ በማልቀስ ለመቀልበስ ከተሞከረ የህግ የበላይነት የት ነው ያለው? ሚዲያዎችስ እንባዋን ያሳዩን ያክል ምን ነው ከአንደኛ ደረጃ ፍርድ ቤት እስከ ጠቅላይ ፍርድ ቤት አልፎም እስከ ሰበር ሰሚ ችሎት ድረስ የተሰጡትን ተደጋጋሚ ውሳኔዎች ለምን ማሳየት አልፈለጉም? ከወራት በፊት ይህ ሰው በአደባባይ ከነመኪናው ጥይት ተተኩሶበት በጥይት እየተመታው መኪና እዚሁ ሚዲያው ላይ ሲዘዋወር ነበረ። ማን ነው የግድያ ሙከራ እያደረገበት ሲል ጋዜጠኛ ቴዲ ካሳ በዚህ መልኩ ጥያቄውን አቅርቧል። እናንተስ ምን ትላላችሁ? በአትሌቷ በኩል ደግሞ እንደዚህ አይነት ሀሳቦች ተሰንዝረዋል። ለዘመናት ስታለቅስ አንድም ቀን ወጥቶ ያልተናገረ ሰው ዛሬ ምን ሊያገኝ ነው? ለዘመናት ሲያስለቅሳት የነበረ ሰውን ባለትዳር ነበሩ እነሱ መሃል አትግቡ እያለ እየደጋገመ የሚናገረው ለምንድን ነው? እውነት ግን ገለቴን የሚያውቃት ሰው አለ? እሷ እኮ ታላቅ አትሌት ክብርና ዝና ያላት ሴት ናት። በዚህ ደረጃ ባትጎዳ ኖሮስ ክብሯንና ዝናዋን ትታ ለኢትዮጵያ ሕዝብ እንደዚህ እያለቀሰች ፍረዱኝ ትል ነበር አትልም። ምርመራው በደንብ ተጠናክሮ ሀብትና ንብረቷ በማን ስም እንደተመዘገበ ማን ያውቃል? የለፋችበትን ገንዘብም ከሀገር አሽሽቶት ይሆናል። ይህን የሚናገረው ሰው እጁ ካለበትስ? ፍትህ ለገለቴ፣ ፍትህ ለገለቴ በማለት ረጅም ሀሳባቸውን በጽሁፍ ገልጸዋል። ከሰላሳ አመታት በላይ የሀገሯን ስም ያስጠራች ይህች ጀግና አትሌት ገለቴ ቡርቃ በባሏ የደረሰባትን ግፍ ስሰማ እጅግ በጣም ነው ያዘንኩት። እንዲህ አይነት ግፍ በተሳካላቸው ሴት አትሌቶች ላይ ሲደርስ የመጀመሪያው አይደለም። የህግ ባለሙያዎች ይችን ጀግና እንደምትረዷት እና የሚያስፈልገውን ነገር ሁሉ እገዛ አድርጋችሁላት ሀቋን እንደምታወጡላት አልጠራጠርም። ፍትህ ለገለቴ። ቢኒያም የተባለ በፌስቡክ ገጹ ላይ ያሰፈረው ነው። በመጨረሻም ይህ ስለ ሀገር የተገሸለጠ እግር፣ ይህ ስለ ክብር የተንጠፈጠፈ ላብ፣ ይህ ሀገርን ያነገበ እሳቤ፣ ይህ በመጠቃት የፈሰሰ እንባ የፍትህን በር አንኳኩቶ ማስከፈቱ አይቀርም። አይዞሽ ገለቴ ሰውነትን ያስቀደመ ማጽናኛ ቃል እንጂ ፌዝ አይደለም። ሁላችንም አይዞሽ ገለቴ ብለን ከጎኗ ልንቆምላት ይገባል በማለት የእናቶዎች ወግ የፌስቡክ ገጽ በገጹ ላይ አስፍሯል። ውድ አድማጭ ተመልካቾቻችን የጎጅዬ ቤተሰቦች እንግዲህ ያሉትን መረጃዎች በዚህ መልኩ አቅርቤላችኋለሁ። በቀጣይ ደግሞ እየተከታተልን የፍርድ ሂደቱ ወይም ደግሞ ይሄ ንቅናቄው፣ የአትሌቲክስ ፌዴሬሽኑ መግለጫ፣ ሁሉም ነገር ተጨምቆ ምን ደረጃ ደረሰ የሚለውን ደግሞ በመከታተል የምናቀርብላችሁ ይሆናል። ለዛሬ እዚህ ላይ ስቋጭ የፌዴሬሽኑን መግለጫዎች እንድትመለከቱ በመጋበዝ ነው። መናፍሳ ነበርኩ። ለሀገራችን ለህዝባችን ሰላም ይስጥልን፣ ሰላም ያወርድልን። ቸርን ሰንበት